አሰላሙ አሌይኩም ረህመቱላሂ ወበረካቶች፣ ውድና የተከበራችሁ ውድ የቻናላችን ቤተሰቦች እንደናችሁ? እኔ አልሐምዱሊላህ ሰላም ነኝ። እንዲሁም በመላለም ላይ የምትገኙ እስልምና እምነት ተከታዮች በሙሉ ኢድ ሙባረክ ብያለሁኝ። እኔ እንግዲህ አሁን ገና ነው የሞላልኝ ማለት ነው። ያው እንግዲህ ይታወቃል፣ ረመዳን አይደል የመዳን ቅመሞች ቢዚ ነበር። አልሐምዱሊላህ እንግዲህ ደግሞ በሰላም በጤና እንግዲህ ማን ጾማችንን ጨርሰናል። አላህ ሱብሃነሁ ወተዓላ ደግሞ ከአጅሩ ተካፋል ሳይ ያድርገን እና ዛሬ እኔ እንግዲህ በጣም ቆየ እንደ አይነት ቪዲዮ በድምጽ መስራት ከቆምኩኝ በጣም ቆይቻለሁ። ጠፍቻለሁኝ ማለት ነው። ቪዲዮ እንዳጠቃላይ መስራት ከቆምኩ በጣም ቆየሁ የቆየሁ እንግዲህ እንግዲህ ቻናሌን ስለማታበረታቱ ሰብስክራይብ ስለማታደርጉ ላይክ ስለማታደርጉ በጣም ተስፋ ስለቆረጥኩኝ ነው። ፕሊስ አሁንም ቻናሌን አሳድጉልኝ። ዛሬ ደግሞ እንግዲህ በመዳም ሰርፕራይዝ፣ በኢድ ስጦታ አመጥቻለሁኝ። የሚገርማችሁ ነገር እንግዲህ መዳሜ በቃ አካብዳ ነው የነገረችኝ። ስጦታው ምን እንደሆነ አላውቅም። በቃ በጣም ትደሰችበታለሽ ብዬ በቃ ከእንሻላ እንግዲህ ያው መልሰን ኢድ ላይ ከዚ በኋላ ስለማንገናኝ ትልቅ ስጦታ ነው የገዛሁልሽ ምናምን ብላ አካብዳ ነግራኛለች። በመሰረቱ እስኪ እንግዲህ ለእናንተ ላሳያቸው አብረን እናየው ላቸዋለሁኝ። የኢድ ስጦታ ሀይል ልብስ አይደለም የተሰጠው ስጦታ ምክንያቱም ኪሱን ስላየሁት ይሄው፣ ኪሱ ይሄ ነው እንደዚህ ቆሎ የመጣው ስለዚህ፣ በዚህ በተነስ ነገር እንግዲህ ልብስ አይሆንም ማለት ነው። እንግዲህ እሷ በነገረችኝ መሰረት ወርቅ ይሆናል ብዬ ገምቻለሁ ማለት ነው። አላውቅም። ዝሮ ዝሮ አብረን ነው ሱቅ ይሄድ ነው። ነገር ግን እኔ ሌላ ቦታ ሄድኩ፣ እሷ ሌላ ቦታ ሄደች። ስጦታ አልገዛልሽ ነው የሄድኩት እና ስጦታ ገዝችልሻለሁ ብላ ሰታኝ እኔም ሹክራን ብያት ሰውን ተመልሳለች። እንግዲህ ስጦታው ይሄንን ይመስላል። አብረን እንከፍታለን እንሻአላ። እንግዲህ ውስጡ ኸይር ነገር ይኖረው ሌላ ምንም አልልም። እኔ ብስሚላ እየተንቀጠቀኩ ነው። በጣም ስላካበጅቹ እንጃ። በዚህ ሙሉ ወርቅ እንዳይሆንና እንዳልደነግጥ ብዬ ፈራሁ። ብስሚላ አረ ደግሞ አይከፈትም። እንዴ አ ማሻአላ አልፍርያል እንዴት ሆነህ! ማሻአላ ተባረካለህ፣ ያሰላም ማሻአላ ተባረካለህ። እንዴ ልኬን ራሱን እንደታወቀችው በምስርቱ የሰአት ወርቅ መምን ን ያስዋጋለ በዛ ለክተ ከሆነ እውነት ለመናገር ቆንጆ ሰአት ነው። በጣም ነው የሚከበደው። ይሄ በኦንላይን የምናየው ምናምን አይደለም። እናንተ ራ አልማዝ ነው መሰል ይሄ ነገር ከወርቅም በላይ እኔ ስፈራው ልቤ እየመታ ነው። እጅ ልጠይቃት እንዴ! እውነት እንደምታዩት፣ እውነቴን ነው እየነገርኳቸው ያለሁት ፎርጅድ አይደለም፣ አውቶማቲክ ነው። ግን በጣም ነው የሚካበደው። ማሻአላህ ተባረከለህ። በወጣ የተካሽ የኔ ቆንጆ መዳም፣ ሌላ ምን ማሻአላ ተባርካለህ። እውነት ኦሪጅናል ሰዓት ነው፣ ዝም ብሎ አይ ከላም እንዳይመስላችሁ እኔ ስለማውቅ ነው። ማለት ስለማውቅ ስላችሁ ሰዓት ብዙ ጊዜ ስለማይ አውቃለሁና፣ ይኸውላችሁ ይሄን ሰጣኝ አለ። እዚህ ጋር ደግሞ እስቲ እንግዲህ ምንድን ነው አል አልፍ ነው ብዬ ሰፍ ብዬ ሁለት መቶ ሪያል በቂ ነው እኔ ለኔ ደና ልብስ ይገዛልኛል ብሎ ነቶሪያል እንሻአላ ገዝቼ ሰርፕራይዝ አደርጋታል። ሁኑ ደግሞ ታላየ ማለት በገዛ ልብስ እና እንግዲህ የኢርስ ጦታ ይሄንን ይመስላል። እንሻአላ ከዚ በኋላ እዲን አብረሽኛ ተይምና በቃ ምን ነው የገዛሁልሽ ብላለች። እኔ ምስኪን እውነትም ማስተዋወስ ባነ እንግዲህ ሰዓት ማለት እንደበላችሁ ልግዚያችሁ ላይ ይኖራል። ይሄ ከውሃም ከምንም ንጹህ ነው ማለት ነው ቆንጆ ሰዓት ናት። በቃ ይገዛችል። በመሰረቱ እንደዚህ ስተዋት ትንሽ ትመስላለች፣ ካሜራው ላይ ግን ትንሽ አይደለችም። እስኪ ቆይ ልልበሳት። ይሄ ማሻአላ ተባረካል። ብዙ አይታያችሁም እንጂ ቆንጆ ሰዓት ነ ል በእርግጥ እኔ እነሱ አንድ ነው እንትናችን አንድ ነው የምንለብሰው በእሱ አስቀንሳልኝ ምናምን መሰለኝ ያመጣችልኝ። ለማንኛውም ሽኩራን የኔ ቆንጆ መዳም እና ምን አልኩኝ መሰላችሁ አሁን ይሄንን ሳይኒ ምን ነው ሁል ሁልጊዜ ኢድ በሆነ አልኩኝ። ሁልጊዜ ኢድ በሆነ ብዬ ተመኝ ሆኝ ማለት ነው እንግዲህ። እውነት ለመናገር ይሄ እርግጠኛ ነኝ 500 600 ብር ያወጣል ብዬ ገምታለሁኝ። ስለዚህ ስለዚህ 500 600 ሪያል ካገኘው ሁልጊዜ ኢድ ቢሆንልኝ እመኛለሁ፣ እውነት ለመናገር ሰምታችኋል። እና ፕሊስ ጃናሊን ሰብስክራይብ አድርጉኝ ላይክ አድርጉኝ። እንግዲህ የመዳም ስጦታ ይሄንን ይመስላል። በወጣዊ ተካ ብያለሁ። በድጋሚ ሌላ ምንም አይባልም። የኔ መዳም እንግዲህ ልፋቴን ታውቃለች እና በልፋቴ መሰረት የሚገባኝን ሰታኛለች። እንግዲህ ጀዛክለውም ኸይር አለው። በወጣ ተካሽ የኔ ቆንጆ መዳም። ብያውን በቲክቶክ ስለቅ ቪዲዮውን ታያለች። እዛ ላይ እንግዲህ እሷ ኮሜንት ታስቀምጥልኛለች ማለት ነው። የሚገርማችሁ ነገር ትከታተለኛለች ቲክቶክ ላይ። እናንተ ሰብስክራይብ አድርጉ ብላችሁ እንቢ ብላችኋል ማለት ነው። እና ይሄንን ይመስላል እንግዲህ የዛሬ ቪዲዮ ይዤላችሁ የመጣሁት። ኢንሻአላህ ቤታችን ደግሞ በኢድ ዋዜማ ምናምን እንግዳ ስላለ አጽድቻለሁ፣ ጃሄዝ ነው። ያንን ደግሞ ቀርጬ በሌላ ቪዲዮ እመለሳለሁ። ፕሊስ ቻናሌን Subscribe አድርጉኝ፣ ላይክ አድርጉኝ እላችኋለሁ። ሀባይ፣ በሌላ ቪዲዮ እስከምንገናኝ ባይ ባይ። እናንተ ማን ነው ግን እንደ እኔ ሁልጊዜ ኢድ በሆነ ብሎ የተመኘው? ሁልጊዜ ግዜ ኢድ ይምጣብዬ ነው የተመኘሁት።